በዓሉ መግባት ስላልቻለን ከበዓል በኋላ ብለውን ነው። ሩታን ደግሞ በሌላ ጊዜ ከሰርግ በኋላ በሰፊው የማገናኝሽ ነው የሚሆነው። እንግዲህ እግዚአብሔር ለሚፈቅድና ብንኖር ከሰርግ በኋላ ቶሎ የመውለድ እቅዳለን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላማችሁ ብዝት በልልኝ። እኔ ምርጦች ማለት ነው። እንግዲህ ያው እነ ሩታም ሙሽሮቹም ሲጠፉ እኛም መጥፋት ጀመርና አይደል? ይገርማል እኮ እናንተዬ። ያብርሽ በ ጉዜ ቤት ማለት ነው ከማዘር ጋር መጥተዋል ማለት ነው፣ ከእናቱ ጋር እና እኔ ደስ ብሎኛል እናቱን ስላገኛቸው። ባለፈው ትዝ ይለኛል ማለት ነው የሰርጉ ጊዜ ሰርግ የነበረ ጊዜ ያው ተገናኝተዋል፣ ግን በወራቶች ልዩነት ውስጥ ነው ማለት ነው ያው አንድ አምስት ወር ምናምን በዛ ቢባል አራት ወር ከተገናኙ እና ዛሬ ደግሞ በድጋሚ ስላገኛቸው ደስ ይላል በጣም እናም ማለት ነው፣ ቤተሰብዬ በዚህ ጊዜ እንዲያውም ጊዜ ስላገኙ ገርሞኛል ማለት ነው። አብዛኛውን ጊዜ ሙሽራ ሲኮን ታውቃላችሁ፣ በጣም ብዙ ፕሮሰስ ስላለው ጊዜ አይበቃችሁም። እና እነሱ እንዲያውም ማይገኙበት የለም። አሁን ደግሞ ያመጡት ነገር እንዳያችኋቸው፣ የማይገኙ ሲያልጠበቃችሁት ቤቱ ላይ የተገኙ ነው። በቪዲዮና ደስ ይላል። ከሁሉም ጋራ ጥሩ የሆነ ቅርበት ጥሩ የሆነ ቤተሰባዊነት መኖሩ ደስ ይላል። ግን አንዳንድ ያልጠበቃችኋቸው ቦታ ያልጠበቃችሁት፣ ብቻ ግን እንደዛም ሆነ እንደዛ ቪዲቸው ይደርሰናል። የሚገርም እኮ ነው እናንተዬ። እና ጊዜ እነሱ ጋራ በሽ ነው እንዲያውም እንደ ሙሽርነታቸው አጠራቸው አይባልም። ከቡዜ ጋራ እንግዲህ ሲመጡ ያው ማዘርን አግኝቶ አብሯቸው ጥሩ ጊዜ ለማሳለፍ ነበረ የዱባይ ጉዟቸው። ደግሞ እንግዲህ በበዓሉ ምክንያት እየተነሳ ተቀባይ ስላላገኙ ከበዓል በኋላ እንደሚሄዱ ግልጽ አድርገዋል። ቀኑም ባይናገሩም እስከ እሁድ ድረስ የናብሽ የዱባይ ሰርግ ጉዳይ ይጠናቀቃል ብዬ አስባለሁ እኔ። ከዛ ቀጣይ ደግሞ ያሁን የእኛም ጾም አስራ ምናምን ቀናት ስለሚቀሩት ከዛ በኋላ ደግሞ በውታጀራ ሰርጋቸው ይፋ ይሆናል ማለት ነው። ስለዚህ ሙሽራ ሊሆኑ ጥቂት ጊዜ ነው የቀራቸው። የሎጋ ሙሽራ ማለት ነው ቤተሰብ እና ሩታን ደሞ ማለት ነው ብዙ ልጆች የታለች የታለች ያሉ ውስጥ ጠይቆ ነበርና ሩታ ሙሽራ ከመሆኗ በፊት ቤተሰብ ፊት፣ የወንድ ቤተሰብ ፊት በመሰረቱ ማለት ነው መቅረብ የለባትም እንደ ባህላችን ማለት ነው። ከትዳር በኋላ ከሰርግ በኋላ ነው እነሱ ጋር መቀራረብ ያለባት እና ከሰርጉ በኋላ ብዬ ነው እሷን ያመጧት ብሏል። ትክክል ነው። ከዚህ በፊትም ደግሞ ትዝ ካላችሁ ፋዘር መጥተው ነበር የአብርሽ አባት፣ ያኔ ጸብ የነበረ ጊዜ በሩታና በአብርሹ መካከል። እና ያው ግዴታ ሆኖብኝ ነው ብለዋል እሳቸውም። ማለት መገኘት በነበረባቸው ሰዓት አይደለም የተገኙት። ለምን እሷ ሰርጓ ከተካሄደ በኋላ አይደለም የተገናኙት፣ ከሰርጉ በፊት ነው። ይህ እንደ ባህልም ክልክል ነው፣ ግን ማስታርግድ ስለነበረባቸውን ያኔም የመጡት ማለት ነው ቤተሰብ። እናም አሁንም ቢሆን ያው ለዛ ብሎ ኑሮታን ያላመጣት ማለት ነው። እና ቤተሰብ ተረዱ ማለት ነው። ሙሉውን ቪዲዮ ያላዳመጡ ልጆች ኮሜንት ያደረጉ ስላየው ነው እኔ በራሴ በኩል እና ለዛ ኑሮታ ያልመጣችው። ለማንኛውም ግን ሙሽሮቹ ጊዜ በርቸስቸስ ነው እነሱ ጋር የምር እንዲያውም በራሳቸው ቻናል ጠፍተው አራት አምስት ቀን በላይ የሆነ ቪዲዮ ሳይለቁ ገርሞኛል። እና እሱ እሱ ላይ ነው እንጂ የጠፉት እነሱ ሰው ቤት ጠፍተው አያውቁም። ሁሉም ቤት ይከሰታሉ። እንዲያውም በርቀት ያሉ ልጆች ቤት ከዚህ በፊት ብዙም ከነሱ ጋር ኮሚኒኬት ሲያደርጉ ያላየናችሁ ልጆች ጋር ሁሉ ቪዲዮ እየሰሩ እየመጡ ነው። እና ስለዚህ ቤተሰብ ይሄ ነው በነሩታማ እና በአብርሽ መካከል ያለው ነገር፣ ያው እሷ ለመምጣቷ አካይዞ ይሄ ነው፣ ሌላ ነገር አይደለም ማለት ነው። እና ባህል ነው ያው ባህላችንን ታቆታላችሁ እና ማዘር ረጅም እድሜና ጤና ይስጦት። የኔ የምናት ነፍሷን ይማር፣ በሳቸው እድሜ የወለደችው በአስራ አምስት አመቷ አግብታ በ15 ዓመቷን የወለደችው ከ15 ዓመቷ በፊት አግብታ ማለት ነው እና እንደዚህ ነው። በብዙ በፊት በፊት ላይ ማለት ነው ቶሎ ነው የሚያገቡት። ከ13 እስከ 14 ትዳር ይይዛሉ። እናም ቤተሰብዬ ያው ልጆቻቸው እግዚአብሔር ይመስገን ለወግን ለማዕረግ እየበቁላቸው ስለሆነ ይሄ ራሱ መታደል ነው ትልቅ ነገር ነው። አብርሽ ደግሞ የሚገርማችሁ ማለት ነው ከአሁኑ አሳስቦታል። ቦታ የልጅ ነገር የልጅ ነገር አንድ አመት እስኪሞላው ያሳስባል፣ ያስፈራኛል፣ ማነው የሚንከባከበው ሲል ነበር። አንተ ቤተሰብክ ግራ ቀኝ አጅቦክ እህቶችክ፣ እናት አባት፣ የሩትዬ ቤተሰቦች እህቶች፣ እናት አባት። አብሽ እኮ እናንተ ጋር ምን ቸግሯችሁ? ተው፣ አብርሽዬ ተው። ዋናው ነገር ተምደሰው ለወግ ለማዕረግ አብቅቷችሁ ማለት ነው የራሳችሁን የአብራ ክፋይ በእግዚአብሔር ፈቃድ ጤነኛ የተባረከ ልጅ እንዲሰጣችሁ መጸለይ ነው እንጂ ሌላው ማ ሊያስጨንቅ አይገባም። ቤተሰብ መሀል እንደዚህ ተከበህ አብርሽ፣ እናም ይህ ፍጹም የሚያስጨንቅ ነገር ያለ አይመስለኝም። የሚያስጨንቅ ጉዳይ ነው ብዬ አላስብም። ቤተሰብ ግራ ቀኝ የከበበበት ቤተሰብ መሀል ሆኖ ማለት ነው እና ሩታችን ዛሬ እንግዲህ ባለመምጣት ቅር ያላቸው ልጆች አሉ። በቃ እኮ ሩታ ድምቀት ነች ስል ያልተረዱ ልጆች አሉ። በመሰረቱ ማለት ነው የምሬ ነው። የሆነ ቦታ ላይ እሷን አይተው የሚመጡ ልጆች አሉ። ይህን ታውቃላችሁ። አዲስ ቤት ቪዲዮ እንኳን ቢለቀቅ ሩታ ካለች ሁሉም ተሰባብሮ ነው የሚመጣው። ይሄ ምንድን ነው? መወደድ ግሬስ፣ ጸጋ ነው። እና ለማንኛውም ማለት ነው እንግዲህ አሁን ከተጠግቧት ታዋት አላችሁ። ከሰርጉ በኋላ ሰርጓ ላይ ምናምን ተበሽ ነው የሚሆኑስ? ብዬ ነው ማስበው ከሰርጋቸው በኋላ። ስለዚህ ቤተሰብ እንግዲህ ዛሬ የነበረው ነገር ይሄ ነው ማለት ነው። ቤተሰብ በሌላ ቪዲዮ እንገናኝ፣ ቸርቁልኝ አረ፣ አብዛኛው ቤተሰቦቼ ማለት ነው ሰብስክራይብ ሳያረጉ ነው የሚከታተሉሽ ብሎኛል የዩቲዩብ አልጎሪዝም እና እባካችሁን ሰብስክራይብ ያላረጋችሁ ደወል ምልክቷን ያላበራችሁ አብሮ፣ ምን አለበት እኛ ኢትዮጵያ ያለነውን ካልደግፋችሁ ማን ነው የሚደግፈን? እስቲ ንገሩኝ። ኢትዮጵያ ሆነን እንደዚህ ቡሩም ቡሩ የምንለው አበረታቱን። ምንም ማለት አይደለም ያው ቦተሊካን ሰራ እኛ በእምነት ጉዳያን ሰራ ከሁሉ ነፃ ሆነን ነው። ስለዚህ ኖርማሊ ሰብስክራይብ፣ ላይክ፣ ሼር ማድረጋት አትርሱ። በሌላ ቪዲዮ እንገናኝ ቤተሰብ፣ ቸር ቆዩልኝ። ሁሌም እንደምለው ፍቅር ያሸንፋል። ባይ ባይ